ነገርን አዳምጦ እህልን አላምጦ ይላል ያገር ሰው። እዚህ ጋር ቀልድ አይደለም ይዤ የመጣሁት ቁም ነገር ነው። ሁላችሁም እንድታዳምጡ ይፈልጋለው። ባይዘ ቅድም ቪዲዮ ሰርች ነበር ግን ቪዲዮን እንግዲህ ባለማወቅ ፖስት ሳላደርግ ደልቸው ነው ማለት ነው። ድጋሚ ምንሰራላችሁ ቤተሰብ ብሩኬ ባደረገው መልስ እንዲሁም ደግሞ የብሩኬ ምንም ባልተወራ መልኩ የብሩኬቶች ፖስት ባደረጉት ብዙ ነገሮች አሉና ስለዛ ነገር ለነግራችሁ ፈልጋለሁ። በመጀመሪያ ለብሩኬ መልዕክት ነው። ይላንተ ነው ኤውል ብሩኬ፣ አንተ ሁለት መቶ ሀምሳ አንድ ኬ ሰብስክራይብ ያለ ሰውነ በዩቱብ በቲክታክ የምንምጣ ከተባለ ሁለት መቶ ምናምን ፎሎወርስ ያለ ሰው ነ እኛ እኛ እንዲሆነን ማለት ሁሉም ሰው በየራሱ አንድ ሺህ በሉት ሁለት ሺህ በሉት መቶ ሺህ በሉት ምንም በሉት ፎሎወር ወይም ደግሞ ሰብስክራይብ ሊኖሩ ይችላል። ነገር ግን ሁላችንም በየቻናላችን የምናስተላልፈው ነገር ምንድን ነው የሚለው ነው ዋናው ነገር ለመሰላችሁ። እኔ ብዙ ጊዜ ላችኋለሁ ለዚህ ነው ብዙ ጊዜ ያልተጣራ ወሬ ወደ ሶሻል ሚዲያችሁ አታምጡ፣ ያልተጣራ ወሬ አታውሩ። አንዱ ካንዱ አንዱ ካንዱ አንዱ ካንዱ ሆኖ ይራባል በቃ ለብዙ ሰው ይደርሳል። እያልኩት ብዙ ጊዜ ድምጽ መሆኑ ለዛ ነው። ዛሬ እንግዲህ ይሄ ዛሬ ሳይሆን ትናንት ነው የተፖሰተው ፖስት። እንግዲህ አንዱ አህታችን አንገታቸውን ታስደፋቸዋለች። ሀይሚነች እንግዲህ አንገታቸውንም ታስደፋቸው ምንድን ነው ብዙ ሰዎች ሀይሚን ሲሰድቡ ስለነበረ ብሩኬን አባብላ መጣ የሆነ ብቻ ስታሞግስ የነበረ ብሩኬንም ሀይሚንም ነው እንጂ ብሩኬ አንገቱ እንደፋል አይደለም ያለችው ነገር ግን በመጀመሪያችን ነገር እችን ቦይስ ብቻ ክሪት አድርገሽ ዘሻት የወጣሹ ሴት ልቦና ይስጥሽ። ሌላ ምንም ልልሽ አልችልም። ምክንያቱም እህታችን እስከ መጨረሻ ያወራችውን ወሬ ሳት ሰሚ ነው። ቆርጠሽ አንገቱን ታስደፏልች የምትለውን ብቻ ይዘሽ ወጥተሽ የብሩኬን ፎቶ አድርገሽ ማቀናበር ጀመርሽ። ሁሉም ሰው በዛ በአንጅ ቦይስ ማቀነባበር ጀመረ። እኔም በጣም ብዙ አየሁ ምናምንና እንዲህ ምናምን ብዬ እንዴት አይነት ነገር ነው በሚለው ዝም አልኩኝ ማለት ነው ሁሌ እንደምላችሁ ያልተጣራ ወሬ እስከ መጨረሻ ሳላቅ ምናምን ምንም ነገር ይዤ መምጣት አልፈልግም። አልሁችም በህይወት የምጠለው ነገር ቢኖር ውሸት ነው። ያን ነገር እኔ የማይቸዝም አልኩ። ግን ዛሬ ፖስቱ ወጣ ማለት ነው። ምክንያቱም ብዙ ቶቻችን ያን ነገር እያዩ ስለሆነ ብዙ ልጅቱ እስከ መጨረሻ ወራችውን ፖስት ይዘውት ወጣው ነበረ፣ ፖስት እያደረጉት ነበር። ነገር ግን ብሩኬ የነሱን ፖስት አላየውም። ግን ምንድነው የትኛውን ፖስትን ያየው? ተቆርጦ ፖስት የተደረገ ሆነ ማለት ነው። እነዛ ሰዎች ምንድነው ነው ብሩኬ ቀብራራው አንገቱን አይደፋ ምናምን የሚል ጽሁፍም ስላለው ዘፈን ምናምን ስላለው ብሩኬ ያን ነገር ነው ያየው። አንገቱን ይደፋል ያለችውን ብቻ ነው የሰማው። እስከ መጨረሻውም እንደተወራም እንደሆነ አያቅም። ነገር ግን እዋካችሁ በቲክታክም ያላችሁ በዩቱብም ያላችሁ፣ በቻናላችሁ ወይም ደግሞ በፔጃችሁ ምንድን ነው እያስተላለፋችሁ ያላችሁት የሚለውን ነገር ቆም ብላችሁ እንደ አንድ ሰው ብታስቡ በጣም ደስ ይለኛል። ትውልዱ እየተበላሸ ትውልዱ የማይሆን ቦታ እየሄደ ያለው ለዛ ነው። ሁላችሁም ለምን ግን እራሳችሁን አትፈትሹም? ለምን ውሸታም ትሆናላችሁ? ለምን ሀቅን አትይዙ? የምሬን ነው እግዚአብሔርን ሁሉ ነገር የፈለገ ነገር ይሁን ሀቅን ይዛችሁ ሂዱ። ሁሌም ይሄ ጾለት ዱዓ የምታደርጉት እንዴት ነው? ሁሌ እየዋሻችሁ ነው፣ ሁሌ የሆነ ነገር እያደረጋችሁ ነው። ማርያምን ስለ እምነት መሄድ ባልፈልግም ብዙ ጊዜ ጾለት አድርጉ ዱዓ አድርጉላችኋል። ነገር ግን ያን ጾለታችን ዱዋችን ፈጣሪ የሚሰማን በሀቅ ሲሆን ነው እንጂ በእምነታችሁ ጽኑ። በቃ እምነታችሁን የምትወዱ ቢሆን እንደዚህ አትዋሹ። ሙስሊምም ሁኝ ክርስቲያንም ሁኝ ማለት ነው። እንዴ ለምን እንደዛ ታደርጋላችሁ? ብሩኬን ወደድን ካላችሁ ብሩኬን እየወደዳችሁት ወይ ደግሞ ከፍ እንዲል እያደረጋችሁት ሳይሆን እንዲወድቅ እያደረጋችሁት ነው። ምክንያቱም ማንም ሰው ማንንም የመጥላት ፍላጎት ሆነ ሀሳብ የለውም። ነገር ግን የሰው ልጅ በሚያደርገው ነገር ይጠላል ማለት ነው። ግን ሰው ስለጠላ ምንም አትሆንም። ፈጣሪ ብቻ የወደድ ምናምን ምናምን ይባል ነገር አለ። አይ ነው። ግን በትልቅ አባባል ደግሞ ወይ ደግሞ ሁሉም ሰው ዝም ብለ እንደዚህ ሚዲያ ላይ መበጠረቅ ብቻ ሳይሆን ሁሉም ሰው ምን ይባላል መሰላችሁ? ሰው እግዚአብሔር ሲወድ ሰው ይሰጣል ይባላል። ሰዎች ሲወዱ በእግዚአብሔር መወደድ ነው ይባላል። ሶ ብሩኬ አልተሳሳተም። ከዚህ ጋር ልላችሁ የምፈልገው ነገር ብሩኬ ያየውን ነገር የሰማውን ነገር ነው መጡ መልስ የሰጠው። እኔ ብሩኬ እኔ አንገቴን አልደፋም አንገቴን ቀና አደርጋለሁ ያለው ብሩኬ በጣም ጎበዝ ልጅ ነው። በእምነቱ የጠና በእምነቱ ጎበዝ ጀግና የዋህ ልጅ ነው። አይ ነው። ነገር ግን ብሩኬ ያጠፋው ጥፋት ምንድን ነው? ለእያንዳንዱ ለጥቃቅኗ ነገር እዚህ ጋር መልስ መጠህ የመስጠት ግዴታ የለብም አንተንም ስለሚያወርድህ ማለት ነው። እዚህ ጋ የሆነ ነገር በተለይ በቲክታክ ያያትን ነገር የተቆራረጠች ነገር ይዘመጠ እዚህ ጋ ፔጅ ላይ ዩቱበ ላይ የምታስተላልፈው ነገር በሙሉ ወደ ገደል ነው የሚወስድ። እኔ እነግርሃለሁ፣ የምሬን ነው የምልህ። የሰው ልጅ ሶሻል ሚዲያ ያለ ሰው እኮ ሁሉም ሰው ብዙ ነገር እኮ ይባላል። ነገር ግን ያን ሁሉ የሚባለውን ነገር ሁሉ ይዞ አይመጣም ብሩክ። ልታስተላልፍ የመጣው የራስ የሆነ ሀሳብ አለ። የራስን የሆነ ሀሳብን አስተላልፈ ትሄዳለህ ማለት ነው። ነገር ግን በውስጥ እየመጡ ሸር የሚያደርጉልን ወይ ደግሞ የሆነ ጽሁፍ ፖስት የምታየው ምናምን፣ ያን ሁሉ ነገር ሰብስቤ መልሳለሁ ካልክ በጭራሽ ነው፣ አይጠቅም። ምክንያቱም በጣም ብዙ ሰዎች ይወዱሃል፣ አንተ የሚጠላ ሰው የለም፣ እውነቱን ስነግርህ። ነገር ግን እነዚህ እየቆራረጡ ፖስት በሚያደርጉት ስር በምታየው መልኩ ግን ውስጥ ምንድነው የሚያስበው፣ በቃ የሆነ ብዙ ሰዎች እየጠሉኝ እየሄዱ ነው ምናምን የሚለው ነገር ሀሳብ ሊይዘህ ይችላል። እንዲሁም ደግሞ በቃ መልስ መስጠት አለብኝ ብለህ ስለምታስብ መልስ ሰጠህ። ድጋሚ ደግሞ ነገ ከነገ በኋላ መልስ እንዳትሰጥ ፕሊዝ ምክንያቱም ማለት ነው ብሩኬ መልስ መስጠት ባለበት ጊዜ ላይ ብዙ ጊዜ እናገራሉ ብሩኬ ለምን እዚህ ጋር መልስ አልሰጠም ሀይሚ ለምን መልስ አልሰጠሽ ምናም አንዳንድ ግዴታ የሆነ ነገር እኮ መልስ ይሰጣል ምርር ያለ ነገር ሲሆን እኮ በትክክል መልስ ይሰጣል ነገር ግን አሁን ብሩኬ እንደዚህ እንደዚህ ነው ብዬ እዚህ ጋር ብናገር ለዛም መልስ ልሰጥ ነው ማለት ነው እንደዛ ልክ አይደለም ልክ አደለም ምክንያቱም ብሩኬ የሆኑ የተወሰኖችን ሰዎችን ስታስደስት በጣም ብዙ ሰዎችን ደግሞ ልባቸውን እየሰበርክ ነው አይ ነው የሰው ልጅ። ሙሉ ሰውን ልታስደስቱ አትችሉም። ሙሉ ሰውን ደግሞ ልታስከፉ አትችሉም። የተወሰነ ሰው ልታስደስቱ ትችላላችሁ፣ ብዙ ሰዎች ሊከፉ ይችላሉ። ብዙ ሰው ልታስከፉ ትችላላችሁ፣ የተወሰነ ሰው ሊደሰት ይችላል። ነገር ግን እኔን እያልኩ ሳይሆን የሆነን ነገር ወደ ፔጅ ልታስተላልፍ ስትችል እነዛ ልጆች በደንብ ቼክ ሳያደረጉ ክሪት አድርገው ፖስት ያደረጉትን ነገር አንተም ተደግመ ተጨምረ ደግሞ እዚህ ጋ ፖስት ኔቨር ሊሆን አይችልም ሊሆን አይችልም። ሁላችንም የየሆነ የየራሳችን የሆነ አመለካከት አለን። ቆም ብለን ማሰብ አለብን። ገባችሁ አይደለ የሰው ልጅ እኔ ተከታይ ነኝ የብሩኬ እናንተ ሁላችሁም ተከታይ ናችሁ። ነገር ግን አንድ ተከታይ የሆነ ነገር ብሎ ሲያወራ ያ እስከ መጨረሻው ሳትሄዱ ቁርጥ አድርጋችሁ ይዛችሁ ወጣችሁ። የሆነ ለምን በብሩኬ ፎቶ አቀናበራችሁ እስከ አንድ ጊዜ ያልጠቃችሁና፣ እሺ አንገቱን ሊያስደፋ ነው ያለችሁ ብሩኬ እኮ ብላ ስም አልጠራች፣ እግዚአብሔርን ነው ምላችሁ። ስም አልጠራችም፣ ስም አልጠራችም። ልጅቱ አንገቱን ታስደፋዋለች ብላ ነው እዛ እየቀጠለች በጉ ፍየሉ ምናምን ያለች ያሳቀኝ ነገር በግ ፍየል ምናምን ላም የሚለው ነገር አስቆኛል። ላም በግ ሲባል አውቃለሁ ማለት ስም ተወጣጥቷል ምናምን፣ ነገር ግን ፍየል ተጨመረ ና ብቻ ገርሞኛል። ሶ ኔቨር ምንም ብሩክ የሚባል ስም የለውም። ሶ ለምንድን ነው የብሩኬን ስም የብሩኬን ፎቶ የለጠፋችሁት? የባላችሁን ፎቶ አትለጥፉም ወንድማችሁን ከፈለጋችሁ፣ ወይስ የራሳችሁን ለጥፋችሁ የፈለጋችሁ ነገር ማለት ይቻላል። ነገር ግን እናንተ ብሩኬ መሰለው በቃ፣ የሆነ ሰው አንገቱን አስደፋው አሉት አስደፋዋልች እያለኝ ነው ነው የሚለው ምክንያቱም፣ በራሱ ፎቶ እየተቀናበረ ስለሆነ ጽሑፉ ደግሞ እኮ እኔ ብሩኬ የሚል የሆነ ድምጽ እንት ላይ ዩቱ ላይ ሲሰራ ያውታቁታላችሁ። እኔ ብሩኬ ወይ እኔ ብሩኬ እኔ ብሩኬ ነው የሚለውና ያንን እዛች ላይ እኔ ብሩኬ የሚለውን ይዘው መጣ አንገቱን ደፋል ስትል፣ ከዛ ቀጠሉበት ክሪታ አድርገው ማለት ኢዲት ድንግላስ ከበታ እኔ ብሩኬ ምናምን ብሎ ከዛ ቀብራራው ብሩኬ አንገቱን አይደፋ ምናምና በጣም ብዙ ፖስት ነው የተደረገው። በጣም ብዙ ማለት ነው። ስለዚህ ይውላችሁ በመጀመሪያ ደረጃ ተመልካች ተመልካች ነው። ሁላችንም ተመልካቾች ነን። አስር ሰብስክራይብ ሊኖርሽ ይችላል፣ መቶ ሰብስክራይብ ሊኖርሽ ይችላል። አንቺ ሁሌ ብሩኬን ፖስት ልታደርግ ትችላለሽ፣ እኔ ብሩኬን ፖስት ላላደርግ እችላለሁ። ኔቨር ምንም ያገናኘው ነገር የለም። ግን ተከታይ ተከታይ ነው። ገባችሁ? ግዴታ ፖስት ማድረግ ግዴታ የሆነ ነገር ምናምን መሆን የለበትም። ግን ተመልካች ሆኖ ተመልካችን ዝቅ ማድረግ ጥሩ ነው፣ ጥሩ ነው ማለት አይደለም። ገባችሁ? ተመልካች ለተመልካች መከባበር አለብን ሲጀመር ማለት ነው። ሲቀጥል ደግሞ መከባበሩን ተውትና ግን የሆነ ተመልካች ሆኖ እኔ ብቻ ነው ብሩክ የምወደው ብሎ ማስመሰል ወይ ደግሞ እኔ ብቻ ነኝ የሚወዳት ብሎ ማስመሰል ምን ማለት ነው? ሁሉም ሰው ስለሚወዳቸው መሰል የሚከታተላቸው የማይሆን ነገር ባታደርጉ ጥሩ ነው። ስለዚህ ብሩኬንም እንዲጠላ እያደረጋችሁት ነው። ትችት እንዲደርስበት እያደረጋችሁ ነው። የምሬ ነው። ብሩኬ ደግሞ የምትከተላቸውን ሰዎች አቁም አይደለም፣ መብት ነው የፈለግከውን የመከተል የፈለግከውን ነገር የማድረግ ነገር ግን ምንድነው የተዘራው ከምን ተነስተው ነው የነገር የተደረገው ብለህ ማሰብ አለበት። ሁሉ ሰው ያንተን ፎቶ ፖስት ያደረገው ይወዳል ማለት አይደለም የአንተን ፎቶ ፖስት ያላደረገ ሰው ደግሞ አይወድ ማለት አይደለም። የብሩክ ግን ያን ፎቶ ፖስት የማያደርጉ ሰዎች በውስጥ መጠው እኔ ፖስት ሳደርግ በጣም እንደሚወዷቸው ይናገራሉ፣ ግን ፖስት አያደርጉም። በሃይማኖታቸው ወይ የእምነት ነገር ነው ፖስት የሚያደርጉት፣ ሙስሊምም ከሆኑ ክርስቲያንም ከሆኑ እንደዛው፣ ግን ይከታተሏቸዋል። ገባችሁ አይደለም? ይሄ የቤተሰብ ክብር የባል ክብር ምናምን የሚባል ነገር አለ። በዛ ምክንያት የሆነ ምክንያት ስላለኝ ፖስት ማላደርጋቸው ይላሉና ግዴታ ፖስት ማድረግ አይጠበቅባቸውም። ሰውን ለመውደድ ማለት ነው። ስለዚህ እባካችሁ ወደ ፔጃችሁ ወደ በቃ እንዴት አድርጌ ልንገራችሁ? እግዚአብሔርን ይዛችሁ የምትመጡትን ነገር እውነተኛ ነገር አድርጉ፣ ወይ ደግሞ በቃ ዝም ማለት እኮ ይቻላል። ለምንድን ነው ያለውን ነገር እያራባችሁ እንደዚህ ድብልቅልቁን የምታወጡት? አሁን ላይ ሰላም ነበር፣ ከዛ ደግሞ አሁን እየተደብላለቀ ነው ያለው በእናንተ ምክንያት። አይ እኔ እኮ እሺ ሌሎቹን፣ እሺ ብዬ ዝም አልኩ። ምክንያቱም መጀመሪያ ላይ ክርት ያደረገችው ልጅ ግን ትጠየቅልኝ። የትኛው ልጅ እንደሆነች አላውቅም፣ ነገር ግን ሌሎቹ ግን አውቁማ። እኔ ራሱ አመንኩኝ እኮ አልኳቸው ማለት በቃ እኔ አንገቱን አስደፈዋለሁ ታስደፈዋለች ብሎ እዛ በኋላ ዘፈን ሲሆን እንዴ ብሩኬ ነው እንዴ ምናምን አልኩ። ደግሞ ብሩኬ የሚል ስም የለውም ብዬ ተወዛገብኩኝ ማለት ነው። ነገር ግን እንዳልኳቸው ብዙ ፖስቶች አየው። ከዛ በኋላ እንዴ ገርሞኝ ገርሞኝ ግን ብሩኬ መልስ ስለሰጠ እንዴ መልስ እንዴት? ብሩኬ በዚህ ነገር ሰጠምን ብዬ ቅድም ላይ የሰራው ስለ አይሚና ስለ ብሩኬ ነው። ምክንያቱም እንደዚህ በአንድ ላይ ውዝግብግብ ነገር እንዳይፈጠር ማለት ነው። ከዛ ቀጠል ደግሞ ብዙዎቹ አሁን እየተቆጡ ይገኛሉ፣ እየተበሳጩ ይገኛሉ። ግን ደግሞ ወደው አይደለም፣ ልትረዷቸው ይገባል። እና ብሩኬ ድጋሚ እንደዚህ አይነት ነገሮችን ስህተቶችን ባሰራ ደስ ይለኛል። አይ ነው፣ መብት ነው፣ ፔጅህ ነው፣ ዩቱብ ነው ምናምን እንደፈለግክ መሆን ትችላለ። ግን ምንድ ነው የህትነቴን ነው ምልህ ነገ የሆነ ነገር ሲፈጠር ዝም ከምል ዛሬ ላይ ነው የምነግረህ ምክንያቱም ብዙ ጊዜ ሁሉም ሰው ቪው እንዲመጣለት የሚፈልገውን ነገር ነው የሚያደርገው። ምናልባት ያን ነገር እኮ ብሩክ ያለውን ነገር ፖስት ያደረጉት በቃ ብዙ ሰው እንዲያይላቸው፣ አንተም ሪፖስት እንድታደርግላቸው፣ ለአንተ ደርሶ አንተ እንድታመሰግናቸው ምናምን እንደዛ እንደዛ ነገር ሊሆን ይችላል እና ሁሉም ሰው መታየትን፣ መሞገስን፣ መወደስን ስለሚፈልግ ማለት ነው። ግን መወደስ መሞገስ ከፈጣሪ ቢሆን በጣም ደስ ይለኛል። እንዲሁም ደግሞ ዛሬ ወደዳችሁ ሰው ነገ ይጠላችኋል። ዛሬ ያሞግሳችሁ ነገ ደግሞ ይረግጣችኋል። ይሄንን መርሳት የለባቸውም። በደንብ አድርጋችሁ እንድታውቁ ፈልጋለሁ። ስለዚህ እርስ በርሳችሁ መጣላታችሁን አቁሙ። እርስ በርሳችሁ ስለተጣላችሁ ወይ ደግሞ እርስ በርሳችሁ እየተተቻቻችሁ አንዱ ሲያወራ አንዱ ትክክል አይደለም እኔ ብቻ ነኝ ትክክል በማለት እንደዚህ አይነት የተቆራረጠ ነገር የምታመጡ የምታደርጉ ሰዎች ፕሊዝ ባካችሁ ከዚህ ነገራችሁ ተቆጠው፣ ብትችሉ ሙሉ ነገሩን አምጡ እና አላፈራችሁም ወይ ነው ደግሞ ልጅቱ እንዳለ ያወራችሁ ነገር ሲወጣ ተመልካች ነው ሲባል ሸማ ሊያዛችሁም የእውነት ይደብራል። ስለዚህ አይ ነው ማለት እንዳልኳችሁ መጀመሪያ ክሪት ያደረግችው ልጅ ሊደብርሽ ይገባል። ሁለቱም እንኳ አጥፍተዋል፣ ግን መጀመሪያ ክሪት ያደረገችው ልጅ በጣም ትልቅ ጥፋት ያለብሽ ሰውንሽ ና። ስለዚህ ብሩኬ ያን ነገር ባታደርግ ደስ ይለኛል። በመቀጠል ሁላችሁም ሊተረጋጉ ፈልጋለሁ ቤተሰብ። ምክንያቱም ብሩኬን ማለት ስህተት የለበትም። ማጥፋቱ ምንድን ነው፣ እዚህ ጋ ጥቃቅን ነገር መጥቶ መልስ መስጠቱ ነው እንጂ እንደዚህ ለምምናም ብሎ ማሰቡ ምናምን ነገር የእሱ ጥፋት የለበትም። ምክንያቱም የተባለውና የእሱ ፎቶ ነው ፖስት የተደረገው ገባችሁ። ፎቶ ስላየ በፎቶ ስለሆነ የተሰራው ይህንን ነገር ሊችሏል። እና ና ስለዚህ ሁላችሁም ተረጋጉ። እርስ በርስ መቦጫጨቅ፣ እርስ በርስ መተማማት፣ እርስ በርስ መጣላት ይቅርብን። በቃ ምንድን ነው? ለምን እህትነት አናፈራም? ለምን እህት አንሆንም? ጌታን እንዴ ለምን ዝም ብሎ እንብላላለን? አብረን እኮ እንደዚህ ለረዥም ጊዜ ተዋውቀናል እኮ በቃ ስንት አመት ሆነና አይደል? እንደ አመት ከምናምን ከሆነና ተዋደን ብዙ እህቶች አላፈራችሁም? ባይዘወይ በሃይሚን በብሩኬም በሄሉም ብዙ ውህቶች ወንድሞች አግኝቻለውኝ፣ እና ስለዚህ በቃ ና ራሳችሁን ብታዳምጡ ነው ምላችሁ። ሌላ ምንም ልል አልችልም፣ ምክንያቱም ብዙ ነገሮች ድብልቅልቅልቅ ብለው እያየ ስለሆነ ለዛ ነው ቪዲዮም ለመስራት የተገደድኩት። ሰርች ኮ ቅድም አንዳንድ ያላ የሆነ ማለት ግዴታ ስልኬን ስለማጸዳ እኔ ደግሞ የፖስተቱት መስሎኛል። ና ሳልፖስተት ደለተ ማለት ነው። ለዛ ነው የዘገየውት በጣም ይቅርታ ስለዘገየው እና ራሳችሁን ተረጋጉ፣ አረጋጉ፣ ወደ ሀቅ ሂዱ፣ ሀቅ ላይ ቁሙ፣ ሀቅ ላይ ቁሙ። እውነትን ተናግሮ ከመሸበት ማደር ይባላል። አንዳንዴ እውነትን የያዘ ሰው ወድቀ ወድቅ እውነት ሁልጊዜም እየጸዳሽ እየነጣሽ ነው የምትሄደው። ና አልኳችሁ ማለት መጀመሪያ የተፖሰተው ነገር ውሸቱ ነው፣ ግን አሁን ላይ እውነቱ ሲወጣ ደግሞ አንዳንዴ ይገርማል። እና ብዙ ልጆች አሉ ዩቱብ ላይ አምጥተው ሪከርድ ፖስት የሚያደርጉ ቲክታክ ላይም አንዳንዴ ፖስት ያደርጋሉ፣ አንዳንድ ልጆች ሆና እና በዛ በዛ ነገር አንዳንዴ ጥሩ ነው። ማለት ላይቭ ላይ የተወራ ነገር አሁን እቺን ብቻ ቆርጠው ይዘው ወጠው ቢሆን ይደብር ነበረ፣ ግን እንዳልኳቸው ሙሉ ደግሞ ስላለ ስለዚህ እርስ በርሳችሁም ይቅርታ አባባሉ ማስተዋልን ይስጠን። እናስተውል። በቃ ውሸት ነገር ወይ ደግሞ ያልሆነ ነገር ወደ ፔጃችን አናስተላልፍ ተጠያቂ ላለመሆን ማለት ነው። ተጠያቂ ስትሆኑ መልስም ከምታጡ ውሸት የሆነና ቁም ነገር የሌለው ነገር ባትፖስቱ ትላለሁ። ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ